ሰላም ጤና ይስጥልን፣ እንደምን አድማጭ ተከታታዮቻችን፣ የሰአቱን አጫጭር ዜናዎችን እናሰማችኋለን። መጀመሪያ ግን አርዕስተ ዜናዎቹን፤ በታንዛኒያ በተካሄደው ፕሬዝዳንታዊ ምርጫ የአገሩ ህዝብ የፓርላማው ምርጫ በመቃወም በአደባባይ ሰልፍ ወጣ። በኦሮሚያ ክልል አርሲ ዞን በርካታ ጥቃቶች ተፈጸሙ መንግስት የዜጎችን የህይወት የመኖር ማፍታቸውን እንዲያረጋግጥ ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አሳሰበች። የኤርትራ መንግስት የጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግር ቅዠትና የተለመደ ፕሮፓጋንዳ ነው ሲሉ አጣጣሉት የሚሉትና የግብጽ ፕሬዝዳንት አብዱልፈታህ አልሲሲ አገራቸው ግብጽ የኤርትራን ሉዓላዊነትና የግዛት አንድነትን በጽኑ ትደግፋለች ሲሉ መናገራቸው የሚሉ ዜናዎችን እናሰማችኋለን። ጤና ይስጥልን በድጋሚ እንደምናላችሁ ውድ አድማጅ ተከታታዮቻችን፣ አሁን በቀጥታ ወደ ዜናዎቹ በታንዛኒያ በተካሄደው ፕሬዝዳንታዊ ምርጫ የአገሩ ህዝብ የፓርላማው ምርጫ በመቃወም በአደባባይ ሰልፍ ወጡ። በታንዛኒያ ከፍተኛ የሆነ ሁከት ተፈጥሮ የመንግስት የጸጥታ ኃይሎችም በተቃዋሚዎች ላይ ኃይል ተጠቅመዋል። የአገሪቱ የፖለቲካ ፓርቲ ደጋፊዎች በአገሪቱ ትላልቅ ከተሞች በአደባባይ በመውጣት ተቃውሟቸውን አሰምተዋል። ተቃዋሚዎቹ አውራ ጎዳናዎችን በመዝጋት ጎማ በማቃጠል የፕሬዚዳንቷን ሳሚያ ሱሉሁ ሀሰንን ፖስተሮች እየቀዳደዱ ተቃውሟቸውን በአደባባይ ላይ ሲያሰሙ ተስተውለዋል። ከታንዛኒያ ወደ ኬንያ የሚወስደውን ዋና አውራ ጎዳና በተቃዋሚዎች በመዘጋቱ ከፍተኛ የትራፊክ መስተጓጎል በከተማው ተፈጥሯል። የጸጥታ ኃይሎችም እነዚህን ኃይሎች ለመበተን ተሰማርተው ኃይል በመጠቀም የጪስ ቦምብ ተጠቅመዋል። ከምርጫው ጋር ተያይዞ ዋናው የአገሪቱ የተቃዋሚ መሪ ከምርጫ ጋር በተያያዘ በእስር ቤት ይገኛል። ሁለተኛው የተቃዋሚ መሪ ደግሞ ምርጫውን እንዳይወዳደር ተደርጎ ከምርጫው ውጪ በማድረጋቸው የሳሚያ ሱሉሁ የማሸነፍ እድላቸው እንዲሰፋ ተደርጓል ተብሏል። ሐሙስ እለት ነበር የአገሪቱ ምርጫ ቦርድ አሁን በስልጣን ላይ የሚገኙትን ሳሚያ ሱሁሉ ሐሰን በበርካታ ከተሞች ማሸነፋቸውን ይፋ ያደረጉት። ይህንን ተከትሎ በርካታ የተቆጡ የአገሪቱ ከፍተኛ የሆነ ተቃውሞ ሰልፎችን አካሂደዋል። ፖሊስ በአደባባይ በወጡ በተቆጡ ህዝቦች ላይ ኃይል እየተጠቀመም ለመበተን የጭስ ቦምብ በአደባባይ በሰልፈኞቹ ላይ ሲወረውር ተስተውሏል። በኦሮሚያ ክልል አርሲ ዞን በተፈጸመ በርካታ ጥቃቶች ሰዎች ተገደሉ። በአርሲ ክልል ተፈጸመ በተባለ በዚህ ጥቃት ቢያንስ 25 የሚሆኑ ንጹሐን መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኃላፊዎችና የተጎጂው ቤተሰብ ተናግረዋል። በጥቃቱ ከተገደሉት መካከል ሕፃናት እንደሚገኙበት ተገልጿል። በተከታታይ ሁለት ቀኖች ረቡዕና ሐሙስ ዕለት በተፈጸመ በዚህ ጥቃት ስምንት የአንድ ቤተሰብ አባል የሆኑ በአጠቃላይ ተገድለዋል ተብሏል። በአርሲ ዞን በሚገኙ ጉና፣ ሽርካ፣ ሆንቆሎ ዋቤ አባጅማ በተባሉ በእነዚህ ወረዳዎች በአንድ ሳምንት ውስጥ በተከታታይ ጥቃቶች ተፈጽሞባቸዋል። አባጅማ በተባለ አካባቢ ብቻ አስራ ሰባት ንጹሐን ተገድለዋል። የወረዳው ህዝቦች አሁን ድረስ የደህንነት ስጋት ውስጥ እንደሚገኙም ተናግረዋል። መንግስት የዜጎችን በህይወት የመኖር መብታቸውን እንዲያረጋግጥ ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተናገረች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በእምነቱ ተከታዮች ላይ የተፈጸሙትን ጥቃቶች በመቃወም መግለጫም ሰጥተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ እንዳሉት ማንነታቸው በውል ያልታወቁ የታጠቁ ናቸው የተባሉ ወሮ በሎች በቤተ ክርስቲያኒቱ የእምነት ተከታዮች ላይ ጥቃት ፈጽመዋል። ቋሚ ሲኖዶሱ አክለውም በተፈጸሙት ጥቃቶች ሀያ አምስት ሰዎች መገደላቸውን አክለዋል። ሲኖዶሱ አስከትለውም እንዳሉት በምዕመናንና በንጹሐን ህዝቦች ላይ የሚፈጸመው ይህ የአሸባሪነት ጥቃትን እናወግዛለን ሲሉም ተናግረዋል። በጉና በመቲ በሽርካና በሆሎንቆ ዋቤ በእነዚህ ወረዳዎች ውስጥ በሚገኙ የቤተ ክርስቲያን አማኞችና አገልጋዮች ላይ የተፈጸሙት ጥቃቶች ክፉኛ ልብ የሚሰብሩ እኩይ ተግባር ናቸው ሲሉ ገልጸዋል። ቋሚ ሲኖዶሱ የተፈጸሙትን ጥቃቶች ተከትሎ በሰጡት መግለጫ ላይ ጥቅምት 14 ቀን ሌሊት አካባቢ በጉናና በመርቲ ወረዳዎች በተፈጸሙ ጥቃቶች አስራ ሰባት የእምነቱ ተከታዮች መገደላቸውና በጥቅምት 17 በተመሳሳይ ሰዓት ላይ በሽርካ ወረዳ አምስት የእምነቱ ተከታዮች ተገለዋል ብለዋል። ሲኖዶሱ በአጠቃላይ የእምነቱ ተከታዮች ብቻ ላይ የተቃጣው የግድያው ጥቃት 25 የእምነቱ ተከታዮችን ህይወት ሰውተዋል ብለዋል። እነዚህ የተገደሉት የእምነቱ ተከታዮች በሰላም አርፈው ቤታቸው በተኙበት ባልታወቁ ታጣቂዎች መገደላቸው ደግሞ በጣም የሚያሳዝን እኩይ ድርጊት በመሆኑ ግድያውን እናወግዛለን ሲሉ ተናግረዋል። እንደዚህ አይነቱ ድርጊት በአርሲ ክልል በሚገኙ አገረ ስብከት ላይ በተደጋጋሚ ሲፈጸም መቆየቱን የገለጹት ሲኖዶሱ ድርጊቱን በማውገዝም በጣም አስነዋሪ፣ በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊነት ላይ ተቀባይነት የሌለው ድርጊት ነው ብለዋል። የኤርትራ መንግስት የጠቅላይ ሚኒስቴር አብይ አህመድ የሰሞኑን የፓርላማ ንግግር ቅዠት እና የተለመደ ፕሮፓጋንዳ ነው ሲሉ አጣጥለዋል። ከሰሞኑ የአሰብ ይገባናል ባህር በር መኖር ኢትዮጵያ ይኖራታል ከዚህ ቀደምም ለሰላሳ አመት ዓመት ይኖራት ነበረ ብለው በርካታ ነገሮችን ለፓርላማ ንግግር ማድረጋቸውን ተከትሎ የኤርትራ መንግስት የአብይን ንግግር ቦታ የሌለውና የራሱን ህዝብ ለማታለል በተስፋ ለመሙላት የፖለቲካ ጫወታ ነው ሲሉ ጠርተውታል። የስልጣን እድሜያቸውን ለማራዘም አብይ አህመድ ማግኘት የማይችሉትን የቀይ ባህር ወደብ ለህዝባቸው በህዝባቸውም ዘንድ ተወዳጅነትን ለማትረፍ አሊያ ደግሞ ጉራቸውን ለመንዛት የሚያደርጉት መፍጨርጨር ነው ሲሉም ተናግረዋል። የኤርትራው የማስታወቂያ ሚኒስቴር የማነ ገብረ መስቀል የብልጽግናዎች ተስፋና ቅዠት እያደገ መጥቷል። ይህም የሚያሳየው በየቀኑ መስራት የሚገባቸውን የራሳቸውን ስራ ትተው ቀይ ባህር፣ አሰብ እያሉ ትኩረታቸውን በማድረግ ሲለፈልፉ ይውላሉ ብለዋል። የማይቻል መሆኑን ደግሞ በደንብ ያውቁታል፣ በማለትም የጠቅላይ ሚኒስቴሩን ንግግር አጣጥለውታል። የሰሞኑ የጠቅላይ ሚኒስቴር አብይ አህመድ ከወደብ ጋር በተያያዘ ከኤርትራ ጋር ውጊያ መነሳቱ አይቀርም፣ ከተነሳና ከገጠምናቸው ደግሞ ውጤቱ ግልጽ ነው ያሉት ጠቅላይ ሚኒስቴር አብይ ማለታቸውና የትኛውም ሀይል አያቆመንም ብለው መናገራቸው የኤርትራን መንግስት ክፉኛ አስቆጥቷል። ለጠቅላይ ሚኒስቴሩ ንግግርም የኤርትራው የማስታወቂያ ሚኒስቴር የማነ ገብረ መስቀል ምላሽ ሰጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለጉብኝት ወደ ግብፅ ካይሮ አምርተዋል። በዚህ ወቅት ላይ የግብፁ ፕሬዝዳንት አብዱልፈታህ አልሲሲም የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን ታላቅ ቅብብል ይቅርታ፣ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲም የኤርትራውን ፕሬዚዳንት ታላቅ አቀባበል ካረጉላቸው በኋላ የኤርትራን ሉዓላዊነት እንደግፋለን በማለት በአብይ ንግግር ላይ የማይቻል መሆኑን በእጃዙር ገልጸዋል። የኤርትራው የማስታወቂያ ሚኒስቴር የማነ ገብረ መስቀልም የፕሬዝዳንት ኢሳያስ አፈወርቂን የይፋዊ የሥራ ጉብኝት ወደ ካይሮ መጓዛቸውን በኤክስ ገጻቸው ላይ ይፋ አድርገዋል። አስከትለውም የማነ ገብረ መስቀል እንዳሉት የሰሞኑ የብልጽግና የወደብ ምኞት የህመሙ ተቀጥላ የሕዝብ ብዛት ቁጥር ላይ ያተኮረ ሆኖ አግኝተነዋል ሲሉ ተናግረዋል። የግብጽ ፕሬዚዳንት አብዱልፈታህ አልሲሲ አገራቸው ግብጽ የኤርትራን ሉዓላዊነትና የግዛት አንድነቷን በጽኑ ትደግፋለች ሲሉም ተናግረዋል። የግብጹ ፕሬዚዳንት አብዱልፈታህ አልሲሲ ለጉብኝት ግብጽ የሚገኙትን የኤርትራውን ፕሬዚዳንት ኢሳያስ አፈወርቂን ካይሮ ላይ ተቀብለው ካነጋገሩ ኋላ ነው ይህንን ያሉት ተብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለውፋዊ የስራ ጉብኝት ወደ ካይሮ ማቅናታቸውንም የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል ተናግረዋል። ግብፅ በምታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ እንዲገኙ በግብፅ ጋባዥነት ተጋብዘው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ማቅናታቸውን ነው ይፋ ያደረገው። ታዲያ ሁለቱ መሪዎች ከተገናኙ ኋላም በሁለቱ አገራት የጋራ ጉዳዮች ላይ ይመክራሉ ተብሎም ይጠበቃል። የሁለቱን አጋር ወዳጅነት ያደነቁት የግብፅ መሪ አገራቸው ግብፅ የኤርትራ ቀንደኛ ደጋፊ መሆኗንም አብስራቸዋል። የሁለቱ መሪዎች ውይይት በተገናኙበት ወቅት ላይ ያተኮረው ኢትዮጵያ የወደብ ይገባኛል በተደጋጋሚ እያነሳች የምትገኘውን የወደብ እና የባህር በር የማግኘት ጥያቄን በተመለከተ መሆኑን ከፕሬዚዳንቱ ጽህፈት ቤት የወጣው መግለጫ አመላክቷል። ይህንን ጉዳይ ደግሞ የኢትዮጵያ መንግስት ለተወካዮች ምክር ቤት ባደረገው ንግግር የኤርትራን ስም በስም ጠቅሶ የባህር በር ይገባናል ብሎ ከተናገረ ከአንድ ቀን ኋላ ነው። የግብፅ ፕሬዝዳንትና ና የኤርትራው ፕሬዝዳንት ተገናኝተው ውይይት ያደረጉበት ተብለዋል። ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት ንግግራቸው የቀይ ባህር ጉዳይ ለኢትዮጵያ ሕጋዊ ታሪካዊ፣ መልካም ድራዊ እንዲሁም ኢኮኖሚያዊ ነው በማለት ገልጸው ባለፉት ሰላሳ አመታት ያለ ባህር በር ባዶ ሆና ኢትዮጵያ የቀረችበት ውሳኔ ተቀባይነት እንደሌለው መናገራቸው እና ይህ ደግሞ ሊስተካከል ይገባዋል በማለት አጽንኦት ሰጥተው ጠቅላይ ሚኒስትር አብይ አህመድ ተናግረው ነበር። ውድ አድማጭ ተከታታዮቻችን ለዛሬ ያሉን አጫጭር መረጃዎች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን